በዓለማችን የሚገኙ የሰው ልጆች ቁጥር ከጊዜ ወደ ጊዜ እየጨመረ መጥቶ አሁን ስምንት ቢሊዮን ደርሰናል። ታዲያም ይህ ሁሉ ሕዝብ የራሱን ፍላጎትና ሕይወቱን ለመምራት ሲል በተለያዩ ከተሞችና አለማት ተበታትነ ይገኛል። አንዳንዶቹ ከፍተኛ እየተባለ የሕዝብ ቁጥርና የተጨናነቀ የኑሮ ሁኔታ ሲኖራቸው፣ አንዳንዶች ደግሞ የተበታተነና እጅግ ቀለል ያለ የኑሮ ስታይል ያላቸው አገራቶች ናቸው። እነዚህ የተለያዩ ከተሞች የያዙት የህዝብ ቁጥር እና የከተማዎቹ የስፋት መጠንም ይለያያል። እንደያዙት የህዝብ መጠን ቁጥር የከተማዎቹ ስፋትም ያንኑ ያክል ይጨምራል። ነገር ግን በካረቢያን ደሴቶች መካከል አንዲት በዓለማችን ውስጥ የምትገኝ ትንሽ ሀገር ትገኛለች። የዚች ትንሽ ሀገር የህዝብ ብዛት ግን ከከተማዋ ስፋት ጋር ሲነጻጸር እጅጉን የሚገመት አይደለም። የከተማዋ ስም ሳንታ ክሩዝ ይሰኛል። መገኛዋም በኮሎምቢያ ውስጥ ከሚገኙ ደሴቶች መካከል በአንዱ ነው። ደሴቲቱ ከአሥራ ዘጠነኛው ክፍለ ዘመን በፊት ምንም አይነት የሰው ልጅ የማይገኝባት ምድረ በዳ ነበረች። በ19ኛው ክፍለ ዘመን አሳጥማጆች ዓሳ ለማጥመድ በየአካባቢው ተሰባስበው በዚች ደሴት ላይ ማረፍ ጀመሩ። ደሴቷ ዓሳ ለማጥመድ እጅግ አመች ሆና ስለተገኘች በመጀመሪያ እዛ የተገኙት አሳጥማጆች ቀስ በቀስ ቤተሰቦቻቸውንና ጓደኞቻቸውን መሰብሰብ ጀመሩ። በአሁኑ ጊዜ የከተማዋ የሕዝብ ቁጥር 1200 ሰዎች ላይ ደርሷል። ይህ ማለት ከተማዋ ስፋትና ጥበት ጋር ሲነጻጸር እጅጉን ከባድና የተወሳሰበ የህዝብ ኑሮ የሚገኝበት ከተማ አድርጓታል። አጠቃላይ የከተማዋ ስፋት አራት ሺህ ካሬ ነው። ይህም ማለት ለእያንዳንዱ ሰው በድርሻ ብናከፋፍለው አንድ ነጥብ ሁለት ካሬ ይደርሰዋል እንደማለት ነው። ይችን ከተማ ከፍተኛ የህዝብ ቁጥርና የተጠጋጋ የኑሮ ሁኔታ አለበት ከሚባለው ከአሜሪካዋ ማንሃተን ከተማ እኳ ብናነጻጽራት አራት እጥፍ እጅግ የተጨናነቀች ከተማ ሆና እናገኛታለን። በእኛ ሀገር የኑሮ ሁኔታ እንኳን ብናየው ሀገራችን ኢትዮጵያ ከጊዜ ወደ ጊዜ የህዝብ ቁጥሯ እየጨመረ መጥቶ አሁን ወደ 20 ሚሊዮን እንደተጠጋን ይነገራል። እናም ለዚህ ሁሉ ህዝብ የመኖሪያ ቦታን ለመስጠት መንግስት እንደየክልሉና እንደየአካባቢው ቢለያይም ዝቅተኛው 150 ካሬ አንድ ሰው ያገኛል። ይህንን የአገራችን ሁኔታን አንጻራዊ በማድረግ በዚች ደሴት ላይ የሚገኙ ሰዎችን ህይወት ማነጻጸር ይቻላል እንዴት ነው አንድ ሰው በአንድ ነጥብ ሁለት ካሬ ሜትር ላይ ሊኖር የሚችለው በዚህ ላይ እጅግ የሚያስደንቀውና የሚያስገርመው ነገር ደግሞ የዚህ አካባቢ ነዋሪዎች በሙሉ በፍቅርና በመተሳሰብ የሚኖሩ መሆናቸው ነው ምንም አይነት የጸጥታ አካል የለም በዚህ ሀገር ላይ ሌባ የሚባል ነገር አይታሰብም። ማህበረሰቡ ራሱን በራሱ እየጠበቀና እያስተዳደረ ይኖራል። ከተማዋ ዓለማችን ላይ ከሚገኙ እጅግ ሰላማዊና ጸጥታ ከሰፈነባቸው ከተሞች መካከል አንደኛዋና ግንባር ቀደሟ ናት። በዚቺ ከተማ ውስጥ ምንም አይነት ጦርነት እንኳ ተከስቶ የሚያውቅ አይመስልም። ዓለም ዘጠናት አሥርት ሞላም እንዲል ተረቱ። በዚች ከተማ ውስጥ ሰላሙና በማኅበረሰቡ ዘንድ ያለው የፍቅርና የመተሳሰብ ኑሮ የዓለማችንን ሕዝቦች ቢያስቀናም በሌላኛው በኩል እጅግ አስከፊ የተባለ ነገር ይገኛል። ይህ በዚች ደሴት ውስጥ የሚገኝ አስከፊ የተባለለት ነገር በአካባቢው የሚገኘው ትምህርት ቤት አንድ መሆኑና ያለው የጤና ሥርዓት እጅግ ይወረደ መሆኑ ነው። በደሴቱ ላይ የሚገኘው አንዱ ትምህርት ቤት ትምህርት የሚሰጠው እስከ አስረኛ ክፍል ብቻ ነው። ተማሪዎችም የአስረኛ ክፍልን እንዳጠናቀቁ ወደ ተለያየ የኮሎምቢያ አካባቢዎች ተበትነው ትምህርታቸውን ለመቀጠል ይገደዳሉ። በአካባቢው የሚገኘው የጤና ሥርዓትም ቢሆን እጅግ የወረደና የአንደኛውን ክፍለ ዘመን የጤና ሥርዓት ያላማከለ እንደሆነ ይነገርለታል። አካባቢው የሕዝብ ቁጥር እጅግ የተጨናነቀና በቆሻሻ የተሞላች ስለሆነች ከተማዋ የጤና ስርዓቱን ለማስጠበቅ እጅግ ፈታኝና አስቸጋሪ አድርጎታል። ስለ ሳንታ ክሩዝ እየሰማ አብዛኛው ሰው በአእምሮ ላይ አንድ ጥያቄ ይጭርበታል። ይህም እነዚህ ሰዎች እንደዚህ ተጠጋግተው ለመኖር ምክንያት የሆናቸው ምን እንደሆነ ለማወቅ ይጓጓል። ምክንያቱም የተሟላ የትምህርትና የጤና ስርዓት ብሎም ምቹ የኑሮ ሁኔታ ሳይመቻች በእንደዚህ አይነት ከተሞች ላይ መኖር እጅጉን አስከፊ ሆኖ ይገኛል። የሳንታ ክሩዝ ከተማ ነዋሪዎች ግን ለዚህ የመኖር ምክንያታቸው በአካባቢው የሚገኘው ከፍተኛ የአሳ ምርት ነው። በዚህ ከተማ ውስጥ የሚገኙ ነዋሪዎች ከአሳ ምርት እጅግ ከፍተኛ የተባለ ገቢ ያገኛሉ። ከዚህ በተጨማሪ የአካባቢው ነዋሪዎች ከተማቸው የፈጠረችላቸውን እድል በመጠቀም የተለያዩ ከዓለም ዙሪያ የተሰበሰቡ ቱሪስቶች ይችን ትንሽ ከተማ ለመጎብኘት በየቀኑ ይጎርፋሉ። የአካባቢው ነዋሪዎችም ይህን እድል ላለማሳለፍና ለመጠቀም ሲሉ ከጊዜ ወደ ጊዜ ራሳቸውን እያሻሻሉ ወደ ቱሪዝም ኢንዱስትሪው እየገቡ ይገኛሉ። ቢሆንም አሁን የሚገኘው የቱሪስት መጠን እጅጉን ዝቅተኛ የሚባል ነው። ለዚህም ዋነኛው ምክንያት ከተማዋን የኮሎምቢያ መንግስት በዓለም ቅርስነት በዩኔስኮ ስላላስመዘገባት ነው። በዚህም የተነት በዓለማችን የሚገኙ የተለያዩ ቱሪስቶች ስለዚች ከተማ ዕውቀቱ የላቸውም። ከተማዋ በዓለም ቅርስነት በዩኔስኮ ብትመዘገብ ግን የአሁን ያለው የቱሪዝም መጠን እጅጉን ከፍተኛ እንደሚሆን ይነገራል። ውድ የቻናል ተከታታዮች፣ በዛሬው ፕሮግራም እንደተደሰታችሁ ተስፋ አድርጋለሁ። ቪዲዮውን ላይክ ቻናሉን ሰብስክራይብ ማድረግ አይረሳ። ስለ አስገራኞቹና እና አስደናቂዎቹ የሶማሊያ የባህር ላይ ወንበሪዎች ማወቅ ከፈለጋችሁ የቪዲዮ መጨረሻ ላይ የቪዲዮ ሊንክ አስቀምጥላችኋለሁ። ስለተከታተላችሁኝ አመሰግናለሁ።